ክብሮታይ፣ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩና ከጃርቶችና ቀበሮች ጠብቁን ብለዋል። ሌላኛው ያገዛዙ ባለስልጣን ደግሞ አብይን ማግኘት መታደል ነው መሪ አተን ነበር ሲሉ ተደምጧል። አቶ አገኘሁ ተሻገር በበኩላቸው ከመበታተን አዳነን ሲሉ ነው የተናገሩት። ይህንን የተመለከተ ሪፖርት አለን። በአማራ ክልል የድሮን ጥቃቱ ቀጥሏል። ከብር ሸለቆ ወታደራዊ ማሰልጠኛ ቅርብ ርቀት በተደረገ ውጊያ ሰዎች ተገድለዋል። በክልሉ ርዕሰ መዲና ባህር ዳር ደግሞ ስብሰባዎች ሲከናወኑ ውሏል። ሰሙታላችሁም። ፕሬዚደንት ኢሳያስ አፈወርቂ በጦርነት ዋዜማ ላይ ወደምትገኘው ሀገር ልዩ መልእክት ልከዋል። በሌላ በኩል ሻዕቢያ አሁንም ለኢትዮጵያ ፖለቲከኞች የሚሰጠው ምላሽ እንደቀጠለ ነው። ተጨማሪውን ይዘናል። በትግራይ ክልል ያለው የፖለቲካ ቀውስ በመገናኛ ብዙሃን ላይም ተጽዕኖ ማሳረፉ ተነገረም። አመራሩ በጣቢያው ላይ የባንክ ሂሳቡ እንዲታገድ የጻፉት ደብዳቤን ጨምሮ ለወራት የዘለቀው የሹምሽር ውዝግብ ደግሞ የዚህ መገለጫ ተደርጓል። ከዚህ ጋር በተያያዘ የሚሰሙት መረጃም ይኖራል። የብልጽግናው መንግስት አስሯቸው የቆዩትና በሽብር ወንጀል የተከሰሱ ሰዎች ላይ ፍርድ ቤቱ ፍርድ አስተላለፈም። ከአማራ ክልል የጸጥታ መደፍረስ ጋር በተገናኘ በሽብር ወንጀል የተከሰሱ የተባሉ 13 ተጠርጣሪዎች ላይም ከአራት ዓመት እስከ ስድስት ዓመት ድረስ እስር መተላለፉን የተነገረው ሌላኛው መረጃችን ነው። ሩሲያ ሆነ ብላ የራሷን ግድብ አወደመች። ይህ በእንዲህ እንዳለ የሩሲያው ፕሬዝደንት ቭላድሚር ፑቲን እድሜያቸው ከ18 እስከ 30 ለሚሆኑ 160 ሺ ወንዶች ወታደራዊ ጥሪ አስተላልፏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ከጃርቶዎችና ቀበሮዎች ጠብቁን ብለዋል። ሌላኛው ያገዛዙ ባለስልጣን ደግሞ አብይን ማግኘት መታደል ነው መሪ አተን ነበር ሲሉ ተደምጧል። አቶ አገኘው ተሻገር በበኩላቸው ከመበታተን አዳነን ሲሉ ነው የተናገሩት። ኢትዮጵያኖች ሲመኙት የነበረው የኢትዮጵያኖች ምኞት እውን የሆነበት ቀን ነው። አለሙ ስሜ የተባሉት የብልጽግና አውሮፕላን ተሳፋሪ የኢትዮጵያ ሕዝብ ምኞቱ የተሳካው ባለፉት ሰባት አመታት ነው ይላሉ። የኢትዮጵያ ሕዝብ ምኞት መገደል፣ መሳደድ፣ መደሄት፣ መታለል ከነበረ በእርግጥም እኒሹም ልክ ናቸው። እውነታው ግን ኢትዮጵያ ከሰብ ዓመታት በላይ የከበዱ ሰባት ዓመታትን ያሳለፈች መሆኑ ነው። በኢትዮጵያ ምናልባትም በዓለም ታሪክ የሀገሪቱ መሪም በራሱ ዜጋ ላይ ጦር ሰብቆ ሚሊዮን የገደለው በዚህ ሰባት ዓመት ነው። የማያባራ ጦርነት ተነግሮ የማያልቅ የዜጎች ሰቆቃም፣ የመሪዎች ቅጥፈትና ክህደት ባለፉት ሰባት ዓመታት እየታዩ ክስተቶችም ነበሩ። እንዲያም ሆኖ ዛሬ ሰባት ዓመት የደፈነው የለውጥ ብሎ ራሱን የሚገልጸው የነውጥ ስርዓት ለመጣበት እለት ብልጽግናው በተለይም በኦሮሚያ ክልል ሰልፍ ሲያካሄድ ውሏል። ማደግ ከአራት ኪሎ በአራት ኪሎ ሜትር ራዲየ ሱር ያሉ መንገዶች ላይ ደማቅ አምፖል መደርደር አሊያም ጅማና አርባ ምንጭ በብስክሌት መንቀሳቀስ የሚመስላቸው የብልጽግናው ሰዎችም የሰባት ዓመት ትሩፋት የሚል ሪፖርት በማቅረብ ላይ ተጠምዷል። ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ደግሞ ቀዳሚው ናቸው። ዛሬና ትናንትን ጨምሮ የመጡበት አካባቢ በድምሮ ከ50 በላይ የሚሆኑ ዜጎች በድሮንና በላኳቸው ወታደሮች ቢገደሉም እኔ ሹም ግን መጋቢት ሃያ አራት በታሪካችን ልዩ ቅናት ሲሉ ነው የሚገልጹት። በእርግጥ አንዳንዶች ይህ እለት የህዳሴው ግድብ የመሰረት ድንጋይ የተቀመጠበት እለት ባይሆን በጥቁር መዝገብ መመዝገቡ አይቀርም ነበር ሲሉ መደመጣቸውም ከዚህ በመነሳት ነው። ምክትል ጠቅላይ ሚኒስትሩ ግን ያመጣልናቸውን ፍሬ እንዳይጠፋም ከጃርቶችና ከቀበሮች ጠብቁ ይላሉ። ምሳሌዎቹ ሁሉ የእንስሳት የሆነው የብልጽግናው አገዛዝ የሰባት ዓመት ትሩፋትን ሊናገሩ ብቅ ያሉት ሌላኛው ሹም ደግሞ በአዲስ አበባ የእንስሳት የትራንስፖርትን ትሩፋት አድርገው ሲሰሩ የከረሙት አለሙ ሱሜ ናቸው። ህዝብ አጣን እንጂ መሪ ማግኝተን ነበር የሚለውን ምሁራዊ ትንተና አሳድገው አብይን ያገኘ ህዝብ እድለኛ ነው ሲሉም ተሰምተዋል። ኢትዮጵያ በታደለችው መሪ ነው እንጂ ተከታዮቹማ በፊትም ነበሩ። ችግሩ የመሪ ነው። መሪ ነው የሚመራው። መጋቢት 24 2010ን ልዩ የሚያደርገው የኢትዮጵያ የዘመናት ጥያቄ የመሪነት ጥያቄ የትክክለኛ መሪነት ጥያቄ መልስ ስላገኘ ነው። ሆኖ ያለውን ሆኖ ቃሉን ሆኖ የሚኖር መሪ ስላገኘች ነው። ሀሳብ አለው አል ያለው ብልጽግናና ፕሬዚደንቱ አብይ አህመድ እንደዚሁም የሚያገለግሏቸው እነዚህ ሹማምንት ከአመታት በኋላ ታሪክ የሚዘክራቸው በተከሏቸው ዘንባባዎች፣ በሚያብለጨልጩ የመንገድ መብራቶች እንደማይሆኑም ነው። ታሪክ ሲያነሳቸው የሚኖረው ሚሊዮን ገዳይ መሪዎች እያለ እንደሆነ እነርሱ ያጡታል ተብሎም አይጠበቅም። የዚህ አገዛዝ አማካሪ ዳንኤል ክብረት ግን ከዚህ የተለየ ሀሳብ አላቸው። የስልሳ ስድስቱ የስጋ መንፈስ ልጆች አካውን ለመግደልና ለመድፈር ይፈልጉታል ከነፍጥ ውጭ ሌላ አማራጭ ሀሳብ የማይታያቸውም ጫካውን መርጧል። እኛ ደግሞ ጫካውን ለአረንጓዴ አሻራ ነው የምንፈልገው ሲሉ ይገልጻሉ። ሌላኛው የብልጽግናው አገልጋይ አገኘው ተሻገርም ይቀጥላሉ ኢትዮጵያ ከመበታተን የዳነችው በአብይ አህመድ መምጣት ምክንያት ነው ሲሉም በተወካዮች ምክር ቤት በተደረገ የፓናል ውይይት ላይ ተደምጧል። የመከላከያ ሰራዊቱን ስልጣን ማጽኛም የሀገሪቱን የቆየ ጥሪት ጦር መሳሪያ መሸመቻም ወጣቶችን የጦርነት ስራ አጥነትና ስደት እጣ ፈንታ የሰጠው ብልጽግና በየአዳራሹ ለሰባት ዓመት ንግስናው ድግስ ጥሏል። በአማራ ክልል የድሮን ጥቃቱ ቀጥሏል። ከብር ሸለቆ ወታደራዊ ማሰልጠኛ ቅርብ ርቀት በተደረገ ውጊያ ሰዎች ተገድለዋል። በክልሉ ርዕሰ መዲና ባህር ዳር ደግሞ ስብሰባዎች ሲከናወኑ ውሏል። ላለፉት ሳምንታት በመጠን የመቀነስ አዝማሚያ የሚያሳይተው የነበሩ የድሮን ጥቃቶች እንደገና በተለይም ባለፉት ሁለት ቀናት ሲፈጸሙ ተስተውሏል። ትናንት በማዕከላዊ ጎንደር ኪንፋዝ በገላ ተብሎ በሚጠራው ወረዳ መቀመጫ ስላሬ የድሮን ጥቃት ተፈጽሞ ሰዎች መገደላቸው መዘገቡ ይታወሳል። ዛሬ ደግሞ በደቡብ ጎንደር ዞን እስቴ መካነ ኢየሱስ አቅራቢያም አስመራ ተብሎ በሚጠራው መንደር በተፈጸመ የድሮን ጥቃት በተመሳሳይ ሰዎች ለኅልፈተ ሕይወት ተዳርጓል። በዚህ ጥቃት ሕጻናትና ታዳጊዎች ጭምር ሰለባዎች ስለመሆናቸው ነው ለጉዳዩ ቅርበት ያላቸው ምንጮች የሚገልጹት። እያንዳንዱ የሚተኮስ ድሮን ፈርመው የሚፈጽሙት ስለመሆኑና ለዚህም ተጠያቂ ተጠያቂነት እንዳለ የብልጽግናው ሹማምንት መናገራቸውም አይዘነጋም። ድሮን በሲትዌሽኑም ተቀምጦ እያንዳንዱ ታርጌት ይሄ ከሆነ ታርጌት ከታየ በኋላ ፓይለቱ ለዘመቻ መኮንን ጥያቄ አቅርቦለት በእያንዳንዷ ታርጌት ተፈርሞ ነው። ከፈለገ የተከበረው ምክር ቤት ማየት ይችላል። በተኮስ ነው ሚሳይል ወይም ጥይት ልክ ፊርማ አለ። ለእያንዳንዷ ታርጌት ኃላፊነት ይወሰዳል። ዝም ብሎ የአቡሰት የምልሻ ጫወታ አደለም። ጠቅላይ ሚኒስትሩ በዚህ ንግግራቸው መሰረት በድሮን የሚገደሉ የሶስት ዓመትም የ83 ዓመትም ሰላማዊ ዜጎች ጉዳይ ላይ ኃላፊነት ወስደው ተጠያቂ ይሆናሉ እንደማለት ነው። የብልጽግናው ፕሬዚደንት ይህንን ቢሉም ቅሉ ፊልድ ማርሻል ብርሃኑ ጁላ ደግሞ ተቀላቅሎ ያገኘነውን በሙሉ በድሮን እንገድላለን ሲሉ መናገራቸው የሚዘነጋ አይሆንም። ሰላማዊ ሰው ነው የሚባለው ራሱ የጽንፈኛው ጋ ይደባለቅና ጽንፈኛው ጋ ይደባለቅና የጽንፈኛው ድግስ ይበላና አብሮ ሊመታች ማን ወሰደው እዛ ካልከኝ፣ እኛ ጠላት እዛ መኖሩን ነው እንጂ ድግስ ሊበላ ሄደ ሲቪል ሰው እዛ አለ የለም የሚል ማጠራት አንጂ እንዲህ እየተባባሉ የራሳቸውን ዜጋ እየገደሉ የቀጠሉት የሀገሪቱ መሪዎችና የሰራዊቱ አዛዦች ያሰማሩ ትግርኛ ወታደር ደግሞም ከሰሞኑ በጎጃም ብራቃት የፈጸመው የበርካቶች መነጋገሪያ ነበር። በአካባቢው የተገደሉ ነዋሪዎች የቀብር ስነስርዓት ትናንትና ዛሬ በብራቃት መድኃኔዓለምና በጋፊት ገብርኤል እንደዚሁም በሌሎችም አቅራቢያ ባሉ አብያተ ክርስቲያናት እየተፈጸመ ነው የዋለው። በክልሉ አሁንም ውጊያዎች ተደርገው በተፋላሚዎች ላይ የሚደርሰው ጉዳት እንደቀጠለ ይገኛል። ከሰሞኑ የክልሉ መንግስት በርካታ የአድማ ፈተና አባላትን አሰልጥኖ እንዳስመረቀ ያሳወቀበት የብር ሸርቆ ወታደራዊ ማሰልጠኛ ቅርብ ርቀት ክኒሊክ ተብሎ በሚጠራ አካባቢ በተደረገ የተኩስ ልውውጥ በቁጥር በውል ያልታወቁ ኃይሎች ተገድለዋል። በደሴ ከተማ ደግሞ አንድ የፖሊስ አባል ነዋሪዎች ላይ ተኩሶ ሕይወት መጥፋቱ ተሰምቷል። በከተማ ፖሊስ መቃኛ አካባቢ የደሴ ከተማ ሁለተኛ ፖሊስ ጣቢያ አባል በተመደበበት የቀጠና ሴንተር መኖሪያ አቅረቢያ የነበሩም ሁለት ነዋሪዎች ላይ ተኩስ ከፍቶ አንደኛው ተገድለዋል። በክልሉ ርዕሰ መዲና ባህርዳር ጋር ደግሞ የብልጽግናው ስብሰባዎች እየተደረጉ ናቸው። የውጭ ጉዳይ ሚኒስትሩ በተገኙበትና የዞን አመራሮች በተጠሩበት የሚደረገው ስብሰባና የምክክር ኮሚሽኑ ጠራው የተባለው ተመሳሳይ ስብሰባ ፕሬዚደንት ኢሳያስ አፈወርቂ በጦርነት ዋዜማ ላይ ወደምትገኘው ሀገር ልዩ መልእክት ልከዋል። በሌላ በኩል ሻቢያ አሁንም ለኢትዮጵያ ፖለቲከኞች የሚሰጠውን ምላሽ አጠናክሮ ቀጥሏል። በአፍሪካ ቀንድ የትርምስ አጀንዳዎች ላይ ሁሉ ስማቸው አብረው ይነሳ የነበሩት ፕሬዚደንት ኢሳያስ አፈወርቂም ከቅርብ አመታት ወዲግ ለወዳጅነት የሚጠሩ ሆነው ተስተውሏል። የብልጽግና አገዛዝ ኢትዮጵያ በጎረቤቶቿ ላይ የነበራትን አሁንታዊ ተጽዕኖ ማሳጣቱ ያስከተለው ዲፕሎማሲያዊ ኪሳራ ደግሞ ለዚህ አንዱና ዋነኛው ምክንያት ነው። ሶማሊያ ከብልጽግናው አገዛዝ ጋር ንትርክ ውስጥ በገባችበት ሰሞን አስመራን ሁነኛ አጋሯ ማድረጓ ይታወሳል። ፕሬዚደንት ኢሳያስ አፈወርቂ የሶማሊያ ወታደሮችን እንደሚያሰለጥኑም ይታወቃል። የሱዳን ጦር የአስመራው መንግስት በይፋ ሁነኛ አጋሩ መሆኑን ደጋግሞ ያነሳው ጉዳይ ነው። ኬንያን ብትሆን ፕሬዚደንቷን ወደ አስመራ ልካም በመንገዶቿ ላይ የእግር ጉዞም አድርገው በኤምባሲው ላይ ተነጋግረው መመለሳቸው የተዘገበው ከወራት በፊት ነው። ከሰሞኑ ደግሞ ዳግም ወደ እርስ በርስ ጦርነት ለመግባት ቋፍ ላይ ናት በሚል እየተገለጸች የምትገኘው ደቡብ ሱዳን ጥያቄዋን ወደ ፕሬዚደንት ኢሳያስ አፈወርቂ ልካ ነበር። ግጭት ጠማቂው ቀጠና ተራማሹ ፕሬዚደንት ኢሳያስም በጥሪው መሰረት የቅርብ አማካሪያቸውን የማነ ገብረ አብን ወደ ጁባ ልከዋል። ምክትላቸውን ያሰሩት ሬክ ማቻርም ተቀብለው አነጋግረዋቸዋል። በጤና እክል ምክንያት ከመድረኮች ርቀው የከረሙት የማነ ገብረአብም የፕሬዚደንት ኢሳያስን መልእክትን አድርሰዋል። ፕሬዚደንት ሳልባኬርም ኢሳያስን ወንድሜ በሚል ገልጸው አጻፋውን መልሰዋል። የብልጽግናው ሰዎች ደግሞ ከተገለሉበት አውጥተው ለዓለም አደባባይ ያበቁት ሻቢያ ጋር የጦርነት ውረድ ነው ረድፍ ክክር ውስጥ ናቸው። የማስታወቂያ ሚኒስትሩን ጨምሮ የሻቢያው ሰዎችም የኢትዮጵያ ፖለቲከኞችን ድንክ አሳማ ወዘተ እያሉ ማንቋሸሻቸውን ገፍተውበታል። አቶ የማነ ገብረ መስቀል አንድ ራሳቸውን በዶክተር ማዕረግ ያስቀመጡ የኢትዮጵያ ፖለቲከኛን ጠቅሰው ይህ ሰው ስለ ኤርትራ ተራ ነገር በየቀኑ ይጽፋል፣ ተስፋለኝ ዶክተር ነኝ ባለበት ሙያው እንደዚህ ተራ ሳይሆን ጥሩ እንደሚሆን የሚል ስላቅም አስቀምጠዋል። በትግራይ ክልል ያለው የፖለቲካ ቀውስ በመገናኛ ብዙኃን ላይ ተጽዕኖ ማሳረፉ ተነገርም አመራሩ በጣቢያው ላይ የባንክ ሂሳቡ እንዲታገድ የጻፉት ደብዳቤን ጨምሮ ለወራት የዘለቀው ሹምሽር ደግሞ የዚህ መገለጫ ተደርጓል። በእርግጥ ለወራት እሰጥ አገባ ውስጥ የነበረው የትግራይ የፖለቲካ አመራርን ከሁለቱም ወገን ሀሳቦችን በቀጥታ ጭምር በማቅረብ በኢትዮጵያ ሌላው አካባቢ ባልታየ ሁኔታ ሲያስተናግዱ ተስተውሏል የትግራይ የመገናኛ ብዙኃን። እንዲያም ሆኖ በሁለቱ የፖለቲካ ቡድኖች የተለያየ አመራር እየተመ ደብደበ ሲፈተኑ ቆይተዋል። ቴክባ ባለፉት ሶስት ሳምንታት በጊዜ አስተዳድሩ ስር በነበሩ ሶስት ሚዲያዎች ማለትም የትግራይ ቴሌቪዥንና ሬዲዮ ድምፅ ወያኔ ቴሌቪዥንና ሬዲዮ እንደዚሁም 144 የመቀለ ኤፍኤም ለውጦች ተከስተዋል ይላል። ከለውጦቹ አንዱ የጊዜ አስተዳድሩ ፕሬዚደንት አቶ ጌታቸው ረዳም ወደ አዲስ አበባ በመሄድ ለብልጽግና የመገናኛ ብዙሀንና ለግል ሚዲያዎች የሰጡት ጋዜጣዊ መግለጫን እንደዚሁም መጋቤት 22 በግል የማህበራዊ ትስስር ገጻቸው ያሰራጩትን መጋቤት 23 በሳቸው ስም የሚ የምንመራው ህወሓት ያወጣውን መግለጫ እነዚህ ሶስት የክልሉ የመገናኛ ብዙሀን እንዳላስተናገዱት ያወሳል። በድምፂ ወያነ ትግራይ ቴሌቪዥንና ሬዲዮ በግልጽ የተደረገ ያመራር ለውጥ ግን አልተስተዋለምን ብሏል። በቀድሞ የኢትዮጵያ ብሮድካስት ባለስልጣን የሚዲያ ፍቃድ አግኝቶም በመቀለ ከተማ አስተዳደር ስር እንደሚተዳደር የሚነገርለት 104.4 የመቀለ ኤፍኤም ደግሞ እኔ ነኝ ስራ አስኪያጅ የሚል ንትርክ ከተነሳበት መቆየቱም ይታወቃል። የፕሬዝደንት አቶ ጌታቸው ረዳ ከመቀለ ከተማ መውጣትን ተከትሎም አቶ ዘመንፈስ ቅዱስ ፍስሐ በቆዩት የኤፍኤም ጣቢያው ስራ አስኪያጅ ሀለፎም ኑራ ቦታ ገብተው እንዲይዙት መደረጋቸው ይታወሳል። አሁንም እኔና ህጋዊ ስራ አስኪያጅ የሚሉት አቶ ሀለፎም ደግሞ የኤፍኤም ጣቢያው የባንክ ሂሳብ እንዲዘጋ ለኢትዮጵያ ፌዴራል ፖሊስ መስሪያ ቤት የድርጅቱን ማህተም በመጠቀም የጻፉትም ያን ተከትሎ ነው። መጋቢት 16 በጻፉት የይታገድልኝ ጥያቄም እሳቸው የሬዲዮ ጣቢያው ህጋዊ ስራ አስኪያጅ መሆናቸውን በመጥቀስ የሚዲያው ፈራሚዎች እንዳይቀየሩ በማሳሰብ ከእውቅናቸው ውጭ ማንኛውም የገንዘብ እንቅስቃሴ እንዳይኖር ይታገድልኝ ሲሉም ነበር የገለጹት። የፖለቲካ ሽኩቻው በሚዲያ አመራሮች መካከል የፈጠረውን እሰጥ አገባና መካሰስን ተከትሎ ጉዳዩ በህግ የተያዘ ስለመሆኑ ደግሞ የጣቢያው ያሁኑ አመራር ይገልጻሉ። የሆነ ሆኖ የፖለቲካ ልዩነቱ በበርካታ መስኮች በትግራይ ክልል ተጽዕኖ እንዳሳደረው ሁሉም የመገናኛ ብዙሃንም በዚህ ተጽዕኖ ስር መውደቃቸው አልቀርም። የብልጽግናው መንግስት ታስሯቸው የቆዩና በሽብር ወንጀል የተከሰሱ ሰዎች ላይ ፍርድ ቤቱ ፍርድ አስተላለፈ። ከአማራ ክልል የጸጥታ መደፍረስ ጋር በተገናኘ በሽብር ወንጀል የተከሰሱ የተባሉ አስራ ሶስት ተጠርጣሪዎች ላይም ከአራት ዓመት እስከ ስድስት ዓመት እስራት መተላለፉ ነው የተነገረው። በእነ መላክ ምሳሌ መዝገብ በሽብር ወንጀል ተጠርጥረው ለሁለት አመት ያክል በህግ ቁጥጥር ስር ሆነው በፍርድ ቤት ሲከራከሩ ቆይቷል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ የህገ መንግስትና የሽብር ወንጀል ጉዳዮች ችሎት ትናንት ባስቻለው ችሎትም ከፊሎቹን በስድስት ዓመት፣ የተወሰኑትን በአምስት ዓመት ከስድስት ወር አንዳንዶቹን በአራት ዓመት ከአስር ወር፣ በአራት ዓመት ከአምስት ወር እና በአራት ዓመት እስራት ቀጥቷል። ትናንት በችሎቱ ውሳኔ የተሰጣቸው እስረኞቹ በተያዙ ሰሞን ደብዛቸው ጠፍቶም ከአንድ ወር በኋላ የፌደራል ፖሊስ በገላን የኦሮሚያ ልዩ ኃይል ካምፕ ውስጥ አሰቃቂ ድርጊት ሲፈጽምባቸው መገኘቱ በወቅቱ አነጋጋሪ ዜና ሆኖ እንደነበር ይታወሳል። በዛን ወቅት በተለይም አሁን በገደብ እንድትለቀቅ የተደረገችው ወይዘሮ ቅድስት ከበደ የተባለችው ተጠርጣሪም በምርመራ ላይ በደረሰባት ድብደባ ጽንስ ማስወረዷም በፍርድ ቤት ቀርቦ መነጋገሪያ እንደነበር የሚዘነጋ አይሆንም። በአሁኑ ወቅትም የፓርላማ አባላትና ጋዜጠኞችን ጨምሮ የሽብር ወንጀል ክስ በመመስረት በተለይም ከአማራ ክልል ችግር ጋር አያይዞም ፍርድ ቤት እያመላለሰ እንደሚገኝ የሚታወቅ ነው። ሩሲያ ሆነ ብላ የራሷን ግድብ አወደመች። ይህ በእንዲህ እንዳለ ፑቲን ለአዳዲስ ምልምሎች በሩሲያ ታሪክ ትልቁ የተባለውን ወታደራዊ ጥሪ አድርጓል። ሩሲያ በዩክሬን ድንበር አቅራቢያ የሚገኘውን የራሷን ግድብ ማውደሟ ተሰምቷል። ሩሲያ ግድቡን ያወደመችው የዩክሬን ብረት ለበስ ተሽከርካሪዎች ለማገድ ነው። ምን የተባለው የጀርመኒ ዜና አገልግሎት እንደዘገበው ከሆነ ሩሲያ ግድቡን የደረመሰችው ሶስት ቶን ይመዝናል በተባለ የጦር አውሮፕላን ቦምብ ነው። ግድቡ ከዩክሬን ድንበር በጥቂት ኪሎ ሜትሮች ርቀት በምትገኘው ፖፖቭካ በተባለች መንደር አቅራቢያ ነው። ዩክሬን በቤሎግሮድ ዞን የማጥቃት እርምጃዋን እያጠናከረች እንደሆነ መረጃዎች ያሳያሉ። የዩክሬን ጦር ግን በጉዳዩ ላይ እስካሁን ያለው ነገር የለም። ይበንዴ እንዳለ የሩሲያው ፕሬዝደንት ቭላዲሚር ፑቲን እድሜያቸው ከ18 እስከ 30 ለሚሆኑ 160 ሺህ ወንዶች ወታደራዊ ጥሪ አድርገዋል። ይህ ከአውሮፓውያን 2011 ወዲህ የመጀመሪያው ሲሆን ሀገሪቱ ወታደራዊ ኃይሏን ለማስፋፋት ቆርጣ መነሳቷን ያሳያል ተብሏል በጸደይ ወቅት የሚጀመረው ወታደራዊ ስልጠና ለአንድ ዓመት የሚቆይ ሲሆን ፑቲን ከወራት በፊት የወታደሮቻቸው ቁጥር ከሁለት ነጥብ ሶስት ሚሊዮን በላይ መድረስ እንዳለበት ተናግረው ነበር። አክለውም በተጠንቀቅ የሚጠባበቁ ወታደሮች ቁጥር አንድ ነጥብ አምስት ሚሊዮን ማድረስ እንደሚፈልጉ አሳውቀዋል። ይህ ማለት በሚቀጥሉት ሶስት ዓመታት የሩሲያ ወታደር ቁጥር በአንድ መቶ ሰማንያ ሺ ይጨምራል ማለትም ይሆናል። አሜሪካ በዩክሬን ያለውን ጦርነት እንዲቋጭ ሙከራ እያደረገች ባለችበት በዚህ ወቅት ነው ሩሲያ አዳዲስ ምልምሎች ለመመዝገብ ጥሪ ያቀረበችው። ባሳለፍነው ማክሰኞ ሩሲያ በሄርሶን ከተማ በሚገኝ የኃይል ማመንጫ ላይ ባደረሰችው ጥቃት 45 ሺህ ሰዎች ያለ ኤሌክትሪክ ኃይል እንዲቀሩ መደረጋቸውን ዩክሬን ገልጻለች። ምንም እንኳን ሩሲያ ሙሉ በሙሉ የተኩስ አቁም ይደረግ የሚለውን ባትቀበለውም የኃይል ማመንጫዎችን ላለመምታት ግን ተስማምታ እንደነበርም ይታወቃል። ሩሲያ ባለፈው አመትም በተመሳሳይ ወቅት 150 ሺህ ምልምል ወታደሮች ምዝገባ ማድረጓም የሚታወስ ነው። ከዚህ ቀደም የወታደሮች ምልመላ እድሜ ገደብ 27 የነበረ ቢሆንም ይህ የእድሜ ገደብ 30 እንዲሆን ከተደረገ በኋላ በርካታ ሰዎች እየተመዘገቡ ናቸው። የምዝገባ ጥሪው የሚካሄደው ደግሞ በፖስታና በመንግስት ድረገጽ አማካኝነት ነው። እንዲያም ሆኖ በርካታ ሩሲያውያን ወታደራዊ ግዴታውን ላለመወጣት አማራጭ የሲቪል ስራ መውሰድ መጀመራቸው ነው እየተገለጸ ያለው የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር አበቃን ቸር ያሰማን